እንግዲህ ሰኢድ የለቀቀውን ቪዲዮ አይታችኋል ማለት ነው። እኔ በእንደዚህ አይነት ነገር መስራት ትቼ ነበረ። ምክንያቱም እስኪ አንዳንዴ ችግራቸው በራሳቸው ጊዜ ይፍቱ ብዬ ወሬ አላጋግንም፣ አለማሞቅ ብዬ ትቼ ነበረ ግን ዛሬ ስላላስቻበኝ የመጣሁት ማለት ነው። ብዙ ጊዜ ቪዲዮ መስራት አቆም ያለው ሁለት ወር ምናምን ሊሆን ነው ቪዲዮ ከሰራው ማለት ነው። በአንዳንድ ችግር ምክንያት እንግዲህ ምንድን ነው ዛሬ ሮዛ እና ሰዕዳ እንዳያቸዋቸው ባለፈው ሱመያ የሰጠቻት ሀብልጋ ሱመያ መተት አሰርታባታለች ለሮዛ ከሰኢድን እንድትጠላ፣ ስሙ ሲነሳ ትንቀጠቀጣለች፣ እንደዚህ ትሆናለች ምናምን፣ ሱመያ መተት አሰርታባታለች አለች። ልጅቱን ምናምን እያሉ ነው ማለት ነው። እኔ የገረመኝ የሰኤር ነው እሺ፣ እነሱ ሲበሉ መተታሞች የራሳቸው ናቸው እንጂ መተታሞች፣ ሱመያ መተት አታደርግም ምክንያቱም ለምንድን ነው ሱመያ መተት የማታደርገው? አይደለም እንደዚህ አይነት ነገር ቀርቶ አይደለም አታስበውም ለማድረግ አይደለም አታስበውም እንኳን በአእምሮዋ ማለት ነው። ሱመያ አይደለም ሰውን አትጎዳም። እውነት ለመናገር ከሆነ ማለት ነው። ግን እነሱ ለምን እንደዚህ እንዳሉ አላውቅም። ግን ደግሞ እሱ የእሱስ፣ የእነሱስ፣ እሺ ጥላቻም ሊሆን ይችላል፣ ማስመሰልም ሊሆን ይችላል፣ አይታወቅም። መተት አደረገችባት እያሉ ይሄ ሁሉ ምንድነው? ስም ለማጥፋት ነው። የማንን ስም? የሱመያን ስም ነው ሊያጠፉ እየሞከሩ ያሉት ማለት ነው። ሁሉም ሰው እንደማታደርግ ያውቃል። ግን ደግሞ ከሁሉም ሰው በላይ የረጅም ዓመት ሚስቱን ሊያውቅ የሚገባው ማን ነው? ባሏ ነው። ሰኢድ ነው። ሰኢድ አንዳንድ ኮሜንታተሮች ያሉትን ነገር ይዞ ሊሆን ይችላል ወይ ብዬ ገመትኩ። መገመቱ ራሱ በጣም ትልቅ ስህተት ነው። እንዴት አብሯት የኖረው ሚስቱ ይህን ያክል ጊዜ አብራው ቆይታ እንዴት ለሰው መተት ታደርጋለች ብሎ ያስባል? ይህኔ ሮዛ ከድሮውም የእውነት ከልቦ አልወደደችም ማለት ነው እንጂ እሱ መያ ለእሷ መተት መተት ማድረግ ብትፈልግ ገና ከስንት ከአዩ ጋር እያለህ መተት አደርግብህ ነበር። ግን አላደረገችም። እንዴት ለምን ዛሬ ምን ተቀይሮ ለሮዛ መተት ታደርጋለች ብለህ አንተ ታስባለህ። ከኮሜንታተር የተነሳ አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ሰላም! ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበላል። ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። እንግዲህ ጠፋው ተጠፋፋ፣ ቪዲዮ ከሰራው በጣም ቆየው ማለት ነው። ዛሬ ግን አላችሁ ስላለ ብቅ ብያላችኋለሁ። ምክንያቱም ምንድነው እኔ ያው ሁሌ ሀዋተይ ነገራት ታማሙ ቂታይ ምናምን ስላላችሁኝ ሱመያንም ሰኢድንም መደገፍ ትችል ዝም ብዬ ነበረ። ግን ደግሞ ዛሬ አላስችለኝ ስላለ መጥቻለሁ ማለት ነው። እንግዲህ ምንድን ነው ሰኢድ፣ ሱመያ፣ ሮዛ አሳዲያ ሆነው ሱመያ ባለፈው ለሮዛ ስጦታ ሰጥታት ነበር ማለት ነው። የሰጠቻትን ስጦታ የሰጠቻት ስጦታ ጋር ስህር አለው ሰኢድን። ወዲያው እንደሰጠቻት በማግስቱ ሰኢድን ጠላችሁ። ይህ ደግሞ ሱመያ መተስር አደረገችባት ነው። ልጅቱ ሰኢድን የጠላችሁ፣ አንተንም ማየት አትፈልግም፣ ስልክህም ሲደወል ትንቀጠቀጣለች፣ ማየት አትፈልግም። ሁሉ ነገር እዚህ ያመኛል፣ እዚህ ያመኛል፣ ሁሉ ነገሬን ያመኛል፣ አንተ ሳይ እንቀጠቀጣለሁ። የዓይን ፍቅር ይዞች ነው፣ ቀፊና ይውጣልሽ። እንደዚህ ነው ባጭሩ፣ እንጂ የሰው ስም ለማጥፋት አትሞክሩ። አንቺ ሆይ ለሽም በዙሪያ ያለ ሰው በሙሉ ሱመያ ለአንቺ መተት እንደማታደርግ ሁላችሁም ታውቃላችሁ። ግን ዛሬ ይሄን ያላችሁበት ምክንያት ምንድነው? የሰው ስም ለማጥፋት ነው። የሰው ስም ደግሞ ሩጣችሁ ከማጥፋት መጀመሪያ እራሳችሁ ምንድናችሁ፣ ምንናችሁ፣ ምንድነው ስራችሁ? ይሄን ማወቅ መቻል አለባችሁ ማለት ነው። ለምን እንደው ታውቃላችሁ? እኔ ሌላ ሰው ቢል አይደንቀኝም ሌላ ሰው ቢባል ግን እሷ ስለተባለች ግራ ገባይ ማለት ነው ለምን እሷ እንደዚህ አይነት ነገር አታደርግም ብትሞት ብትሞት እንኳን እፊቷ አስር ሀያ ሴት ተደርድሮ ሰኢድን ቢያገቡ ለእነሱ ሁሉ መተት አታደርግም አይደለም ለሮዛ ማለት ነው ግን ይህንን ማሰባችሁ ራሱ ወደኋላ የቀራችሁ ናችሁ አስተሳሰባችሁ ራሱ የዘቀጠ ነው ይህ አስተሳሰባችሁ ደግሞ የት ማደርሳችሁ ምክንያቱም እንደዚህ አይነት ነገር ስለሌለ የሌለ ነገር ሆነ ብላችሁ እያወራችሁ ስለሆነ ማለት ነው። የሱመያን ስም ታጠፉ ነው። አሁን ይህን ሁሉ መተት ተደርጎብሽ ታመምሽ፣ ተንቀጠቀሽ፣ ተዘፈዘፍሽ፣ ሰይድን ጠላሽው በአንድ ቀን። መተቱ በደቂቃ ነው የሚሰራው። እንደው አታደርገውም ይህንን ነገር። እኔ መቶ በመቶ የምነግራችሁ እንደዚህ አይነት ነገር እሷ አታደርግም፣ አሁንም አታደርግም፣ ወደፊትም አታደርግም። ግን ምንድነው ይሄ ነገር አሁን በእነሱ ቤት በቃ አንቺ ምች መቶሽ ነው የተንቀጠቀሽው እንጂ ሌላ ነገር ምንም አይደለም። ፀሐይ ለፀሐይ አየርሽ እንትን ስትዪ ምች አጠናገረሽ ከዛ ወይም ብርድ መታሽ፣ ብርድ ብርድ ሲለሽ ሱመያ የሰጠችሽ መተት መተት አድለው አብሉ አንገድሽ ጋር ከሆነ መተት አደረገችብኝ ብለሽ ካልሽ ሀብሉንም እንዳታዋልቂ አድርጋ ነው መተት ያደረገችብሽ። ለምን ታዲያ እንዳዋልቁልሽ አላደረግሽም? ወይስ አንቺ ከጠረጠርሽ እንደዚህ አይነት ነገር ለምን አውልቀሽ አልጣልሽም? ምን አስለበሰሽ? አንቺስ ብትሆኝ እስካሁን ድረስ ማለት ነው። እኔ ሌላው አይደለም እየገረመኝ የሰኢድ የሰኢድ ሰኢድ እንዴት ኮሜንታተር ተከትለ ኮሜንታተር ብዙ ይላል። ኮሜንታተሮች የገመቱትን ወይ እንደዚህ ያሰቡትን ብዙ ነገር ሊያወሩ ይችላሉ። ግን ያ ማለት ደግሞ እነሱ ያወሩት ትክክል ነው ማለት አይደለም። እነሱ የጻፉት ትክክል ነው ማለት አይደለም። አንተ ለራስህ

ሱመያ እስኪ ምን ምንድን ነው ያለች እኔ በጣም ወዳለሁ ሱመያ ከልብ ያፍቅራለሁ እኔ ሱመያ አንገሽ ላይ ያለውን ብር በጣም ተወዳለሁ ይሄ አንገት ብር የለም በዚህ ሀገር በዚህ አዱኒያ የለም በጣም ወዳለሁ ይሄ ትንሽ አይፈራም እንዴ

የሆነ ችግር ተፈጠረ ችግሩ ምንድነው ብዙዎቻችሁ ከሱመያ ጋር ከተገናኘች በኋላ አይታችኋል ብዙ ሰዎች ኮመንት ስር እንትን ሲሉ ነበረ ሱመያ ሮዛ ላይ የሆን ነገር አድርጋባታለች የሰጠቻት የአንገት ሀብል ላይ ብሩ ላይ የሆን ነገርማ አለ ሁለታችሁ እንድታጠላላ እንዳትቀራረቡ እንድትሻሽ ምናምን የሚል ነገር አለ ከዛን ቀን ጀምሮ አንዴ የተገናኘ ነው የዛን ቀን አለቀሰች። ተገናኝተው ስጦታውን ከሰጠች በኋላ እሷም አለቀሰች። ከዛ በኋላ አንተ ስትል ነበር ማለት ነው። እኔ በቃ ሀሳቧን ቀይራ ነበር ማለት ነው። እና ሀሳቧን ቀይረች። ከዛ በኋላ ድጋሚ ስደውላት ስልክ ሄድም አታነሳም፣ ብዙም አታናግረኝም ማለት ነው። በጣም ለውጥ ነው ያለችው። ጭራሽ አብራት ያለችዋ ልጅ ሳዳ የምትባለዋ ምን አለች፣ የአንተ ስልክ ራሱ ስደውል አስተያ እራሱ ትጠራላት ተንቀጠቀጣለች። የሆነ ነገር ነው የሚያደርጋት። ማን ነው ሰይትልኛለች ምናምን ነገር ትለኝ እንዴ። ኮመንት ስር የሚጽፉ ነገር እውነት ነው እንዴ በጭራሽ እንዴት አድርጓለች ብዬ የማላሰብኩ ማን ነው። ኮመንት ስር የሚጽፉ ነገር እውነት ነው እንዴ ብዬ ተጠራጠርኩኝ ማለት ነው። ኮመንት ስር የጻፉት ሱመያ በቀውለታችሁ እንዳትዋደዱ አድርጋ ነው ምናምን የሚለው ነገር እንዴት ነው እውነት ነው እንዴ ምናምን ነገር ብዬ ነው? እና ሳዳን እስኪ ስሄድ አላት ትሪያት፣ እና የሆነ ቦታ እንሄዳለን ብለሽ ዝም ብለሽ ጥሪያት አልኳት። እና ከመጣች በኋላ እኔ ፊት ለፊት በቀልባትና አውራት አለው ማለት ነው ችግሯም እንደሆነ፣ እና እውነትም ያለህን ቦታ እሷ ምን አይነት ሰው እንደሆነች ከማንም ሰው በላይ ከማንኛችንም በላይ ጠንቅቀህ ምታውቃት አንተ ነህ፣ ማንም ሰው አያውቃትም። የረጅም አመት አብራችሁ ኖራችሁ የሁለት ልጆች እናት እኮ ናለች። በዚህ ሰዓት ላይ ታዲያ አይደለም ለሰው መጥፎ የማሰብ መተት የማሰራት ጣጣ ምናምን ቀርቶ አይደለም። ሌላ ነገር የሚያስብ ልብ እንደሌላት ክፋት እንደሌለባት ታውቃለህ። ይህንንም የምታስሮጥህ የምታዞርህ እልክ ስላ ሲያስካትና አንተ ደራ ስላስገባት ነው። የአንተን እልክ ለመወጣት አንተ ያደረግካትን ነገር እየቀጣች ነው እንጂ እሷ ሰውን በመተት ካንተ ታርቃለች ከኔ ታርቃለች ብለህ ማሰብ የለብህም። ማሰብ እራሱ በጣም ትልቅ ስህተት ነው። ይህንን ስላሰብ ዛሬ አናደረኛል። ግን ይህንን እንድታስብ ያደረጉ እነሱ ናቸው። በዛ በዚህ እያሉ ዙሮ እንድትራራቋደን ለምን አትርቁም ታዲያ? ሮዛውን በእሷ ቤት አሁን እንግዲህ በቃ መተት ተሰርቶባት ምስኪን የጨውቃ ሀብሉንም ከአንገቷ ላይ አታወልቅም በቃ ሱመያን እንድትወድ ነው ሱመያን እንድትወድ አንተ እንድትጠላ ነው ያደረገችባቸው አይደለም። በዚህ ታምናለህ እንዴ ግን እንደው በእንደዚህ አይነት ነገር ታምናለህ ካመንክ ደግሞ ማመን ያለበት ሱመያ ነው እንጂ እነሱን አይደለም እነሱ መተትም አልተደረገባቸውም ምንም አልሆኑም ምንም እመኔ ማለት ነው አንድ ነገር አላመማቸውም ወላ አልተንቀጠቀጡ ወላ ብርድ አልያዛቸው ወላ መተት አልያዛት። ሲያስመስሉ ነው ሁለቱም ሲያስመስሉ፣ የሰው ስም ለማጥፋት አሁን በእነሱ ቤት በእነሱ ዙሪያ ያለን ሰው በሙሉ የሱመያን ስም ለማስጠፋት እሷን ለማስጠቆር ነው እንጂ እሷ መተት አድርጋባቸው አይደለም። መስተሄል መቼም አታደርገውም። የማታደርገውን ነገር ደግሞ አታደርግም። እኔ መቶ በመቶ ለሁላችሁም የምነግረው ሱመያ መተት እንደማታደርግ ነው እንጂ እችኛይቱ ብታፈቅርህ ኖሮ ተታሀት አትሄድም ነበረ ተወደደች ከወደደች አይደለም እንደዚህ ያንን ነገር በእኔ እኮ ግራ ይገባኛል። እሷ ራሱ ግራ ታጋባለች። የምትይዘ፣ የምትጨብጠው ነገር ስታጣ እንደዛ ከወደደች፣ ካለቀሰች፣ ከሞተች። ዛሬ ሱመያ መተት ስላሰራችባት ነው ከአንተ የራቀችው። አልቀረባችሁም። መታቱንም ሁሉንም ታሁትና ልቀስ የምች ባህር ዛፍ ምናምን፣ ቁንደ ወርወሬ፣ ጽድ ታጠኝ የባህል ሽመድኒት ደማከሴ በጆሮሽ ክታች እሱ ነው የሚሻለሽ ላንቺ ማለት ነው። ይሄ የሚያንቀጣቀጥሽ የሚያንዘፈዝብ ጫማሽን አውልቀሽ ልቀሽ ስለሮጥሽ ሱመያ መተት አደርጋለሽ ብሎ ማን እንዳምን ነው ማንም አያደርግም? ማንም አያምንም፣ እሷም አታደርግም። ሲቀጥል ደግሞ አንተን ራሱ በእንደዚህ በዝባዝንኬ ነገር አምነ ዛሬ እሷ ላይ ወተክ እንደዚህ ማለት ስህተት ነው። ለምን ስህተት እንደሆነ ታውቃለህ። ከማንም በላይ የምታውቃት አንተ ስለሆንክ እንደዚህ አይነት የማይረባ ነገር፣ እንደዚህ አይነት መጥፎ ድርጊት እንደማታደርግ ጠንቅቀህ መቶ በመቶ ታውቃለህ። መቶ በመቶ እያወቅ ግን ይህንን ነገር እንዴት ዛሬ ታደርጋለች ብለህ ታስባለህ? አንዳንዴ ራስህን ራሱ እንደምን እንደምታስብ ራሱ ትረሳለህ ማለት ነው። በረሳ ሰዓት ደግሞ ብዙ ነገር ታጣለህ። ችግር ነው። አሁን አንተ እነሱ እንደዚህ ስላሉ ብቻ ነው እነሱን ተከትለ ያልከው፣ እንጂ የኮሜንታተሮች ወሬ ጋ ተጨማምሮብክ ምናምን አሁን የምታወራውን ስላላወቅ፣ ካወራ ግን ያወራው ስህተት ነው። ስህተት ነው። እሷን አምነክ አንቺ ዝም ብለሽ በራስሽ የፈጠርሽው ነው እንጂ እንደዚህ እንደማታደርግብሽ አውቃለሁ ማለት ነበረበት። ግን አላለም። እሱ ራሱ ሸክጋለሁ። እንደዚህ ታደርግ ታደር ያሉት እውነት ነው እንደብዬ ሸክጋለሁ። ለምን ትሸክካለህ? አታውቃትም። እንዴት ሰው በማያውቀው ሰው ሊሸክክ ይችላል? ዛሬ ነገ ያልደገምካትን ሰው ልትሸክክ ትችላለ ግን አመታት ያስቆጠርካትን ሴት እንዴት ትሸክካለህ? ለምን ከአመታት አልፋችሁ ሁለት ልጆች አፍርታችሁ እዚህ ደረጃ ደርሳችሁ ዛሬ ላይ እሸክካለሁ ላ። አይሆንም። የማይመስል ነገር ነው የምታወሩት ማለት ነው። እንደው ይገርመኛል እኮ አንዳንዴ። ሰው ማሰቡን ያቆማል መሰል የማይመስል መተት? ከየት የመጣ መተት መተት ያሳጣችሁና